ስለሆነ እንዲናችሁ በእያላችሁ በጥል ነገር ሰላም ነው። አሽና አሽና ስትገቡ እንደ ልማዳችን ላይክና ሼር። ለዚህም እንግዲህ አስደንጋጭ ሰበር ዜና ነው። እኔን አላስደነገጠኝም፣ እኔን አስደስተኛል። ነገር ግን ዶናልድ ትራምፕን ያስደነገጠው ሰበር ዜና ብለው በጠዋት እንግዲህ የለቀቁት ዶናልድ ትራምፕ ናቸው። ዶናልድ ትራምፕን በዚህ ደረጃ ያስደነገጠውና ያበሳጨው ሰበር ዜና እንግዲህ ቢቢ ኔታናሁ በእስራኤል ፍርድ ቤት ላይ ሰኞ ዕለት ይቀርባሉ። ከዚህ በፊት እንግዲህ ከፍተኛ ክስ ነበረባቸው በሙስና በማጭበርበርና እምነትን በማጉደል የእስራኤል ፍርድ ቤት ቀርቦ ነበረ። እና ይህ ክስ ለአምስት ዓመት ተጓቶ አሁን ደግሞ ወደ መጨረሻ እየሄደ ነው። ከአንዱ መቶ ሰው በላይ ነው የመሰከረባቸው። ከአንዱ መቶ ሰው በላይ የራሳቸው የቁርብ ጓደኞች፣ ሚኒስትሮች፣ ከፍተኛ የእስራኤል ባለስልጣናት ሙስና በልተዋል፣ አጭበርቡራን አጭበርብራን። ጭራሽ ሙስና ማጭበርበሩና እምነት ማጉደሉ ደግሞ እንዳይነቃበት ሲባል ሙስና የሻይ ደሞ እንደገና ለሚዲያ ሰዎች እንግዲህ ሎኔ አልደረሰኝም። ነገር ግን ለሚዲያ ሰዎች እንደደረሳቸው ፍርድ ቤት ነው። ሎኔማ ምንም አላ ሰበር ዜና ሎኔ እኔን ያስደሰተ ዶናልድ ትራምፕን ያስደነገጠነ እኔ የተደሰትኩበት ምክንያት አንደኛ በሀገሩም ወንጀለኛ ነው። ዋናው ግን ሎኔ የጋዛ ሕጻናትን ላፈሰሰው ደም በገንዛ ሀገሩም ቢሆን ፍትህ ካገኘ በጣም ደስ ነው የሚለኝ። እኔ በጣም ዓለምን መነጋገሪያ እያደረገው ደግሞ አሜሪካ በሰው አገር ፍርድ ቤት ገብታ በማያገባት በእስራኤሎች ጉዳይ። በነገራችን ላይ በዚህ ጉዳይ ደግሞ አንዳንድ መታችን እንዳትንጨረጨሩ፣ ጽሑፍም የኔ አይደለም። ይሄ ደግሞ ሌላ ስም ማጥፋት የሚመስላቸው ሰዎች አላቸው። ይሄ ደግሞ እንደገና በጣም የሚያናድዳቸው ሀሳብ የኔ አይደለም። የከሰሳ ራሱ የእስራኤል ፍርድ ቤት ነው። እንዶገና ምስክሮችም ራሱ የእስራኤል ከፍተኛ ሚኒስትሮች ናቸው። ይህን መረጃ ደግሞ አሁን ምነግራችሁ ደግሞ ኦፍ ነው። እሳት ልሶ እሳት ጎርሰ የተናገረ ደግሞ ዶናልድ ትራምፕ ነው። የጠንቋይት ስራ ነው ይሄ፣ ያለ ክሶ የጠንቋይት ስራ ነው። ኔታናሁን የመሰለ ጀግና እስራኤል መቼም አግኝታ አታቅም፣ ወደፊትም አታቅም። እንዴት እኔና ኔታናሁ እኮ ሲኦልን እኮ አብረን የተራመድን እኮ በመከራ በከባድ እጅግ በጣም ብልጥና አደገኛ የሆነችውን ኢራን እኒያ አናረገ እኔ አደለም ለዚ ትራምፕ ነው። ቃል በቃል እጅግ በጣም ብልህና አስተዋይ አደገኛ የሆነችውን ኢራንን እኛን የገጠም ነዋል። እንዴት እንደ ተከራራ ተመልከቱ። ኢራንን እሱ በመቅጠሙ እጅግ በጣም ብልህና አደገኛ የሆነችን አስተዋይ የሆኑ በጣም የተራቀቁትን ኢራኖችን ለኔና ለኔታናሁ ብቻ ነው የተዳፈር ነው ማንም አልተዳፈርም ማለት እና ገብታችሁ ኤክስ ገጽን እዩት። ሾኪንግ ነው ያለው። በጣም ነው የደነገጥኩት። እንዴት ይህን የመሰለ ኔታንያሁን ትኮሳላችሁ? ይህን የመሰለ ተዋጊ ኢራንን የደፈረ ጀግና ነው ያለው እና ኤክስ ገጽ ያው ኤቢሲዲ ጠላተች መጽሐፍ ውስጥ ጥበብ የለም አደራቸውን አንብቡ። አትፍሮ ትዊተር ራስ ገጽ ማነው ኤክስ ገጽ ላይ ገብታችሁ የዶናልድ ትራምፕን ቃል በቃል በእንግሊዝኛ አንድ ደቂቃ አይፈጅም ጉቡና አንብቡት። በጣም ያስደነግጣቻል በጣም ያስደነግጣቸዋል። አንድ ፕሬዚዳንት በሌላ አገር ጉዳይ ገብቶ በገንዘብ አገርም እኮ አይቻልም፣ በገንዘብ አገርም እንኳን አሜሪካ ቆርቶ አፍሪካ ውስጥ እንኳን በሰው ክስ ገብቶ አንድ ፕሬዚዳንት የመፈትፈት መብት የለው። እስራኤልን እኔ ነኝ ከእልቂት ያዳንኩታል፣ እኔ ነኝ እስራኤልን እንዳዳንኩ ሁኔታን አሁንም አድነዋለሁ። ከነዚህ ከጠንቋይ ስራ ጠንቋይ የጠንቋይ ስራ ነው። ለዚ እውነት እኔ ከአታምነኝ በቃ ብናረገኝ ራሰ ቃል በቃሊያው አሉላቸው እራሱ ኤክስ ገጽ ላይ ነው ብሬኪንግ ኒውስ፣ ሰበር ዜና፣ ሰበር ሰበር ሰበር ብለው እና የጋዛ ህፃናት ደም ምናልባት በእግዚአብሔር ፊት ተሰምቶ ታይቶ ይሆናል። እና ፍርድ ቤት ሰኞ ዕለት ነው የሚቀርቡ፣ አሁን የሚመጣ ሰኞ ማለት ነው። እና እጅ በካቴናው ገብተው ይሄዳታል። እጅ በካቴና ታስር ይሄዳታል። እና እኔ አንጀቴ ነው ቅቤ ያጠጣች፣ ለእኔ አንጀቴ ቅቤ እንዳጠጣች ለእናንተም አንጀት ቅቤ ጠጣሽ። በእውነት እስራኤል ፍርድ ቤት ይሄንን ካሳካ በጣም ለእኔ ደስ ብለኛ። ነገር ግን የዶናልድ ትራምፕ እንደዚህ እሳት እሳት ጎርሶ እኔ አድንሃለሁ ኔታናሁዬ፣ ቢቢ እኔ አለሁልህ አለ ቢቢ። በሰ ሀገር ፍርድ ቤት ይሄ እኮ ነው። እነሱ እጃቸው ረጅም ነው የፈለጉትን ገብተው ይፈተፍታሉ። ይፈተፍታሉ ስላቸው አትሰሙ እና የእስራኤል ፍርድ ቤት ላይ ገብቶ እንደፈለገ ፈላጭ ቆራጭ ለመሆን የሚሞክል ትራምፕ ለኢራኖች በፍትህ ይዳኙላቸዋል በቅንነት ይናጎርላቸዋል ብለ ተስባለ? በፍጽ በፍጽ ይህን ሁሉ ጦርነት ሁሉ ኔታናሁ የከፈተው ከዚህ ውዝግብና ውርክብ ለመውጣት ራሱን ጀግና አድርጎ ጎልቶ ለመውጣት ያደረገበት ጥረት ሴራ ሁሉ ይመስለኛል። ራሱን ከፍርድ ሂደት ለማዳን ሞተ ሰው ነው። መሰከረ አንድ ሞተ ሰው

ማዳን የምትችለው ኔታናሁን አሜሪካ ብቻ ነች ብላል። እና ይህን ያህል ጥጋብ በጣም የሚጎርም የሚያስደንቅ ነው። በሰው አገር ጉዳይ ገብተው የከሰሰ እስራኤል ፍርድ ቤት አቃቢ ሕጉ እስራኤል ፍርድ ቤት እንደገና ምስክሮች ራሱ የእስራኤል ከፍተኛ ሚኒስትሮች ባለሰጠን አንዱ ሞተ ሰው በአንድ ሰው ላይ ይመሰክራል። በአንድ ሰው ላይ ሞተው ምስክር ነው የተጎኘበት እንደገና ይሄ ነገር በጣም የሚያሳፍር ነው። እውነቱን ለመነጋገር እዛች ጽሑፍ ላይ በጣም ይጎርማችኋል። አንድ ሁለቱ መስመር በጣም የሚያስደንቃችሁ ኢራንን የመሰለ ብልህ እና እጅግ በጣም የተራቀቀው ሕዝቦችን እየተዳፈርን እኔና ኔታናሁ ነው። ይህን የመሰለ ተዋጊ፣ ይህን የመሰለ ጀግና እስራኤል ፍርድ ቤት ልታቆሚ ነው አንሺ ያለ። ቃል በቃል እስራኤል እጅሽን ከኔታናሁ ከኔታናሁ ላይ አንሺ። በጣም ደንግጫለሁ። በጣም አፍሬያለሁ። ይሄ የጠንቋች ስራ ነው።

በጣም የሚጎርም ነው። ዓለም ምን ያህል ኢፍትሐዊ እንደሆነች ተመልከቱ። ዓለም በሌሎች ጉዳይ ላይ ምን ያህል ፈላጅ ቆራጭ ራሳቸውን ሚጢጥያ አምላክ አድርጎ እንደሚያስቡ ተመልከቱ። ነገር ግን እችን ታክል ቅንጣት የላቸውም። የእስራኤል ፍርድ ቤትም የዶናልድ ትራምፕ ጩኸትም ድንፋታም ተማጽኖም እንደማይሰማ እርግጠኛ ነኝ። ምክንያቱም ይሄ ጉዳይ ለአምስት ዓመት እየተጓተተ ነው ይመጣ። ምናልባት ስልጣኑን ተመክቶ እየተጓተተ ሊመጣ ይችላል፣ ቀል ሊገፋ ይችላል። ነገር ግን ከፍርድ የሚያመልጥ አይደለም እና በጣም የሚያስቅ ነው። ከብስጭት የተነሳ እናንተ ጠንቋዮች ብለ ነው የተሳደበ። ማን የተሳደበ? ፍርድ ቤትን የእስራኤልን የፍትህ ስነ ስርዓት ሲስተም ነው ጠንቋዮች ብለ የተሳደበ እና ትክክል አይደለም። በእርግጥ ቶራንትና ሁለት ኔታናሁ ደግሞ ኢራኖችን ውሾች ብለው ሲሳደም ነበር። ይሄ ስድብና እንኳን ሰላምታ ትክክል አይደለም። በፍርድ ጉዳይ ያለ ፍርድ ይጨርሰው፣ በጦርነት ላይ ያለ ጦርነቱ እራስ ይጨርሰው። እኔ በነገራችን በጣም ከሞጣላ ነገር አንደኛ ጦርነት ከሆነ ጦርነት ነው። ስድብ ምናመጣ ማንቋሸሽ ምን አመጣው? በርግጥ በኢራኖችን በኩል እስራኤሎችን የማንቋሸሽ ነገር ነበረ፣ በእስራኤሎችን በኩል ኢራኖችን ማንቋሸሽ ነበረ። ሁለቱም ተገቢ አይደለም። ሁለቱም በጣም የተከበረ ታላቅ ህዝብ ነው። ታላቅ የኢራን ህዝብም የእስራኤል ህዝብም። አልተግባቡም፣ ያልተግባቡበት የተዋጉበት መንገድ ኢፍታዊነት ነበረው፣ ትክክል አልነበረም በሚለው ላይ እንስማማለን። ከዛ በተረፈ ሁለቱም በዓለማችን ምናልባት አምስት በጣም ተልልቅ አገር ጥራ ቢባል ግብፅ፣ ሶሪያ፣ እስራኤል፣ ኢራን ኢትዮጵያ ኢራቅ እነዚህ እነዚህ በጣም ትልልቅ አስር አገሮች ውስጥ ምናልባት እስራኤል ሶስተኛ ልትሆን ትችላለች። እንደገና ደግሞ እነዚህ ቱርኮች አሉ እና በጣም ትልቅ አገሮች ናቸው። ሚናቁ ሚሰደቡ ሚንጓጥጡ ዝዎች አይደለም። አመክንዮን ነው አይደለም። የገባንበት ጦርነት ለምሳሌ በትግራይኛ ጦርነት በገባንበት ጊዜ የትግራይን ህዝብ፣ የትግራይን ታሪክ፣ የትግራይን ማንነት አይደለም ያንቀሽ የገባንበት ጦርነት ትክክል አልነበረም። መሪዎቹ ጋር ነበር የተነጋገሩ መሪዎቹ ጋር እና በጣም ተገቢነት ያልነበረው ነው፣ ውጊያው ትክክል አልነበረም። ስለዚህ ትክክል ባልሆነ ውጊያ ላይ ቢገባም ነገር ግን እንካሰላምታ እና ብሽሽቆ ትክክል አልነበረም። በእውነቱ ዶናልድ ትራምፕ በጣም የሚገርም እፍ እብድ የሚባል ሰው ነው፣ ወፍ የሚባል ሰው ነው። ምንም ከጤናው ጋር እየተጣላ ሰው ነው። ጠዋት ሌላ ነው የሚያወራው፣ ከሰዓት ሌላ ነው። በሚያገባውም በማያገባውም በሚያገባም የሆነ መንደርቴ ነገር ነው እውነት ምንድርቲ በቃ የማይዋጥጠው የማይነካከው አጀንዳ የለም። እና በጣም ነው የሚያሳፍረው። በተለይ አልፎ ተርፎ ባህር ተሻግረ በሰው አገር ፍርድ ቤት ለምን ተከሰታላች? እኔ ነኝ እስራኤልን ያዳንኩ እስራኤልን እንዳዳንኳ ተሎ እንዲሁ ነታን አሁን አድናለው የሚል ያዙኝ ልቀቅኝ። ትንሽ በጣም አሳፋሪ ነው። መሆን አይገባውም። ነገርክ እንግዲህ ፈጣሪ ቢረዳንና ወደ እስር ቤት ወደ ኮርቸለ ቢገባ ደስ ይለኛል። ለምን ለእስራኤል ለኢራን አይደለም። ኢራንማ በቃ እንደወንድ ገጠመ በቃ የቆሰለው ቆሰለ፣ ድሮማ ድማ አበቃ እኮ ከቆጠሉ ሱም ይቆጥሉ። ነገር ግን ምስኪን የእስራኤል የፍልስጤም ሕፃናትና እናቶች ደም ቢፈረዱ ደስ ይለኛል። ሌላ ሀሳቡ ነው። ሲሞቻቸ ላይክ አርግሽ የራርጎ ወዳቸ አለው ፒስ